እና የወረደላቸውም ደግሞ ሀቅም እኛ መመሪያም በትክክል እሱ በልባቸው ውስጥ ሰርጦ ገብቶ በእሱ ለመመራትና ለመገራት አልቀረበም፣ እንደ ልባቸው አልተዘጋጀም። ወላየኩኑ ከለዚነ ኡቱል ኪታብ የሚንቀብሉ ከአሁን ቀደም ኪታብ ተሰተናል እንደሚሉት አይሁዶችና ክርስቲያኖች ላለመሆኑስ አይቀርቡም እንደ ይላል እና እነዚህ ቀደም ብለው ኪታብ የተሰጣቸው የነቢዩላ ሙሳና የዒሳ ተከታይነን የሚሉት አለም ኪታቦች ከመሰጠታይ ጊዜው ከመቆየቱ የተነሳ ፈጣራ አለ ሄደ አመድ አለይህም አመድ በእነሱ ላይ ጊዜው ረዘመባቸው። ተውራትም ተረዘመ ብዙ ሺህ ዓመታት እያስቆጠረ ነው። ኢንጂልም ከወረደ ያው ወደ ሁለት ሺህ ዓመት እየተጠጋ ነው ማለት ነው። ይህን ያህል እንግዲህ ብዙ ዘመናት ከማስቆጠራቸው የተነሳ ለመሪ እና እጅ ይችላልቸው ማለት ነው። እነዚህ ግን ሙዕሚኖቹ አስሐቡ መሐመድ አሁን ትኩሱን ነውና የተወረደው ምን ጊዜ ብርቁ አበቃላቸውና እነሱ ደግሞ ማፋዘዝ ጀመሩ ብሎ ይወቅሳቸዋል። እና አብዱላህ ብኑ አባስ ይህንን አያት አስመልክተው ሲናገሩ እዚህ መካ ላይ እያለን እኛ የምንልሰው የምንቀምሰው ሳይኖረን ጥላቶቻችን በየቦታው እየያዙ እየቀጠቀቱ በተናጠል እያሰቃዩን የትነዋል የትንገር እያልን ተጨንቀን እያለን አዲናችን አላማ ፍንክቻ እንልም ነበር፣ ለምንም ለማንም አንበገርም ነበር አሉ። ከዚህ ተሰደን ወደ መዲና በምንሄድበት ጊዜ መዲና ያሉ ወንድሞቻችን በክብር ሲቀበሉንና አንዳንድ የዱንያ ኑሮ ስንቀምስ ጊዜ ይህን ሁሉ ስቃይና መስዋዕት ዘንጋ አለና ትንሽ ረገብ ማለት አሳየን ይላል እና አስታውሳለሁ አሉ። ልክ አራት ዓመት ያህል ነው ተመቃደን መዲና አራት ዓመት ያህል እንደተቀመጥ የተወሰነች እንግዲህ ጥሪት ለማቋቋም ጎጆ ለመቀለስ ስንሯሯት ጊዜ የዲኑን ግንባታ ወደ ጎን ትታችሁ በዱኒያ መሯሯት ጀመራችሁ እንዴ? እንዴት አላህን ለማውሳትና የዲኑን መመሪያ ለማክበርና ለማስከበር መስጋት ሲገባችሁ ልባችሁ ከአሁኑ መደንደሉና መድረቁ ነው። እንዲ እንዲ አለል ኪታቦቹ አለል ኪታቦች ውስጥ ጊዜው ስለረዘመባቸው የዲን ነገር ስለሰለቻቸውና እጅጅ ስላላቸው ፈቀሰት ቁሉቡም ልቦቻቸው ደርቀውባቸው ነው እንዲ የሆኑ እናንተ ደግሞ ገና ተመነሻው እንዲህ ልትሆኑ ነውን በማለት ወቀሰና ወከፊሩ ሚኑም ፋሲቁን ተአለል ኪታቦች ተይሁዳና ተነሷራዎቹ ተው ጊዜው ከመርዘሙ የተነሳ ዲኑን ሰልችተው አብዛኛዎቹ ከዲኑ ፈቃድ ውጭ ሆነው አምጸዋል። እናንተም ታዲያ ዛሬ ተነሳችሁ እንደገና ደግሞ እነሱን መሆን የለባችሁምና ተጠንቀቁ በማለት አስጠነቀቀና አታጠቃቸው ማለት ነው። ከዛ በኋላ የዱንያን ጉዳይ እግፍ አድርገው ሁላቸውም ተደናገጡ። ለሊሉ ግንባታ ብቻ እንዳዲስ ተነሱ ማለት ነው። ይዕለሙ ወቁ አለ አንላህ ይሁይ አርድ ወጂ ሞቲሃ አላህ ወተዓላ ማርያም በድርቅ ከሞተችና ከተቆጣጥ ቆለች በኋላ እንደገና ሕያው የሚያደርጋት መሆኑን በዝናብ አባካይነ እና ይሄንን የሚያደርግ ጌታ ሰዎችንም ኢማን ባጡበት ጊዜ በኩፍርና በሽርክ ተበቅለው ለታቸው በደረቀበት ጊዜ እንደገና ወህያው አውርዶ። ይሄን ለግል ሲሰጣቸው ድርቅ የበላው መሬት እንደገና በዝናብ እንደሚሽር ማለት ነው። ስለዚህ ይሄን የተሰጣችሁን ጸጋ እንደቀላላችሁ ቀድበየና ለኩሙል አያት ለእናንተ መመሪያችንን በእርግጥ ግልጽ አደረግን አብራራነላችሁ። ለአለኩም ታቂሩን የምፈልግባችሁን ነገር ጠንቅቃችሁ እንድትረዱ ዘንድ ይላል። እነል ሙሰዲቂነ ወል ሙሰዲቃት ከእናንተ ከአማኞች መጽዋቾች፣ የወንድ መጽዋቾች ገንዘባቸውን ለአላህ ብለው የሚለግሱ እንዲሁም ደግሞ የቤት መጽዋዕቶች ለዲን ግንባታ ሴቶችን በበኩላቸው ለአላህ ብለው ለጀካማና ለምስኪኖች የሚሰጡ ወአቅረዱ በአቅርባ ሐሰንን በአጠቃላይም አላህ ለሚወደው ተግባር ሁሉ ግንባታ መልካም ግዳጅን ለጌታቸው ያጋደዱ ለዲናቸው የሚያስፈልገውን ነገር ሁሉ የለገሱ ውባሃፉ ለሁም እንዲህ አይነቶቹ ዳጋዎችና መጽዋቶች በአላህ ዘንድ ምንዳቸው ድርብርብ ይደረግላቸዋል። ወለሁም አጅሩን ከሪም እና ለእነሱም የሞልቅያማ ሲሆን እጅግ የላቀና የከበረ የሆነ ምንዳ ተዘጋጅቶ ይጠብቃቸዋል። እዚህ ላይ ቀርዶን ሐሰና የሚለውን በሚመለከት ቀርዶን ሐሰን ሊባል የሚችለው የተለያዩ መስፈርቶችን ወይም መመዘኛዎችን ሲያሟላ ነው። አንደኛ የሚለገሰው ገንዘብ ንጹሕ ገንዘብ በህግ የከስቦ የተገኘ ሐራም የሌለበት መሆን አለበት። ሁለተኛ መጽዋቹ ሰውዬ በሙሉ ፍቃደኝነት፣ ተገዶ ያለ ፍቃዱ ዝም ብሎ እያለቀሰና እየተቆጨ ሳይሆን ደስተኛ ሆኖ ሲሰጥ መሆን አለበት። ሶስተኛ ደግሞ ከሰጠ በኋላ የጉራ የዝና የስም መግዣ ማድረግ የለበትም። እንዲህ አድርጌ እያለ የሚመጻደቅበት መሆን የለበትም። ለአላህ ብሎ አድርጎታል። ከአላህ ብቻ ነው ወረታውን የሚጠብቀው ማለት ነው። እነዚህን ያሟላ ሲሆን ነው ቀርዘን ሐሰና የሚባለውና አላህ ድርብርብ አድርጎ ምንዳውን የሚከፍለው። እና መንጃ ቢል ሐሰነቲ ፈለው አሽሩ አምሳሊሃ መልካም ነገር የሰራ ቢያንስ እንደ መነሻ በአንድ አስር ጥፍ ነው የሚታሰብለት። ከዛ በኋላ ኢላ 700 ከ700 ኢላ 1000 ከሚሊዮንም የሚሄድለት አለ። እና እንግዲህ እነዚህን ሹርጦች አሟላንደው ነው ይሄን ሁሉ ውጤት ሊያገኝ የሚችለው ማለት ነው። ስለዚህ እንግዲህ አላህ ሱብሐነሁ ወተዓላ ሙእሚኖች በዲናቸው ትዕዛዝ መሰረት የጌታቸውን ጥሪ አክብረው ገንዘባቸውን ለዲን ግንባታ የለገሱና ያወጡ እንደሆነ ወደፊት ጥብድርብ የሆነ ምንዳ የሰጣቸዋለሁኝ የሚለው በዚህ መልክ አድርገው ያወጡት ከሆነ ነው ማለት ነው። ወለዚና አመኑ ቢኩሊ መየጅቡል ኢማኑ ቢህ ሊያምኑበት በሚገባው ቁም ነገር ሁሉ ያመኑ የሆኑት ወገኖች ይላል አላህ ሱብሐነሁ ወተዓላ። እንግዲህ የሚያምኑበት ነገር አንደኛ በአላህ ነው። በመጀመሪያ ደረጃ በአላህ ማመን የሚባለው ራሱ ብዙ ዘርፎች አሉት። አንደኛ በመኖሩ ያው፣ በአይናችን ስላላየነው ነው ጌታ መኖሩን እንጠራጠራለን የሚሉ ሰዎች አሉ። እነዚያ እንግዲህ ዋጋ ዋጋ የላቸውም ማለት ነው እንደ ሽህ እያመለካከል እንዳላቸው ሰዎች በአላህ መኖር በሁለተኛ ደረጃ ደግሞ የዓለም ባለቤትና አስተዳዳሪ መሆኑን የተቀበሉ ከዚያ በኋላ ደግሞ የሁሉ ፈጣሪና አስተዳዳሪ እሱ ከሆነ አምልኮትን ለእርሱ ብቻ የሰጡና ያዋሉ ማለት ነው። ያመኑ ማለት በዚህ መልክ ያመኑ ወሩሱሊሂ፣ እንደገና ደግሞ በመልክተኞቹ ማለትም በነቢያት ያመኑ ነቢያት በአንደኛ ደረጃ በመኖራቸው ያው አላህ ስብሀነሁ ወተዓላ በመልካም ፍቃዱ ከሰዎች መካከል በመልካም ስነመግባር የታወቁ የሆኑትን ግለሰቦች በየጊዜው እና በየሀገሩ እንደመረጣቸውና የመለክቱ የተሸካሚ እንዳደረጋቸው መቀበል ያንተ ተቀበሉ በኋላ ደግሞ ያ ሰው ያ አላህ መልእክተኛ እስከሆነ ድረስ የሚያዘውን ሁሉ መቀበልና የሚከለክለውን መከልከል፣ የሚመክረውን ሁሉ ማክበር ያካትታል ማለት ነው። በዚህ መልክ ያመኑ ኡላኢከ ሁሙ ሲዲቁን። እንዲህ አይነቶቹ የእውነት ባለቤቶች ናቸው። እምነታቸው ዋጋ ያለው በአላህ ዘንዳ ተቀባይ እምነት ያላቸው ናቸው ማለት ነው። ወሹሀዳኡ ዒንደ ረቢሂም፣ በጌታቸው ዘንዳ ደግሞ የምስክርነት ቃላቸው ተቀባይነት አለው። ታማኝ ናቸውና የጌታቸውን ፍቃድ ስላከበሩ ከበሩ። አላህም ሱብሓነሁ ወተዓላ በሱ ዘንዳ የሚመሰክሩትን ነገር የመቅያማ ይተኩኑ ሸዋዳ አለናሲ ወኩነ ረሱል ሸሂደና አለይኩም እንዳለው ለሌላው ኡመት ሆነ ግለሰብ ምስክርነት ቢሰጡ አላህ የሚቀበላቸውና የሚያምናቸው ክቡር ሰዎች ናቸው ማለት ነው። ወይም ወሸዋዳ ወይም ደረብህም ማለት በጌታቸው ዘንዳ የሲዲቅነትና የሸዋዳ ደረጃ የሚሰጣቸው ናቸው። ሲዲቅ ማለት እንግዲህ የአቡበክር ደረጃ ነው። ሸዋዳ ማለት ደግሞ በማዕረካ በጦር ሜዳ በጃሃዲ የወደቁ ጀግኖች ማለት ነው። እና ኢማናቸውን በትክክል ያስተካከሉ የሆኑ ሰዎች በኢማናቸው ብቻ ሳይሆን ወረታውን የሚያገኙት የስዲቆችንና የሸሃዳዎችን ማዕረግ አላህ ሱብሓነሁ ወተዓላ በመልካም ፍቃዱ ጨምሮ ይሰጣቸዋል ማለት ነው በኢማኑ ጥራት ለሁም አጅሩሁም እና ለእንዲህ አይነቶች ሰዎች በጌታቸው ዘንድ ተገቢ ምንዳቸው ተዘጋጅቶላቸዋል። ወኑሩሁም እንደገና በስርዓት ደግሞ የሚያልፉበት ብርሃንም እንደዚሁ በጌታቸው ዘንዳ ተዘጋጅቷል። ተማሸር ተነስተው በስርዓት ላይ ሊያልፉ በሚነሱበት ጊዜ ካሁን ቀደም እንደተጠቀሰው የዛኑሩሁም በይነ አይዲሂም ወቢ አይማኒሂም ፊትለፊታቸውና በቀኛቸው ብርሃናቸው እየተንጠባረቀ ይዘልቃሉ። የዛ ጊዜ ሁናስቆቹ እነሱ ጋር ሊሄድ ሲሞክሩ ወደ ኋላ ጠጥቶባቸው ይቀራሉ። እንደተባለው እነዚህ ናቸው የዘራቂ ብርሃን ባለቤት ነው የሚለው። ወለዲነ ከፈሩ፣ በአንፃሩ ደግሞ እነዚያ የካዱት ይላል። ያው አላህን በካሊቅነቱ በመኖሩ ወይም ደግሞ በፈጣሪነቱ ወይም መኖርና ፈጣሪነቱ እንዲቀበሉም እንኳን ብቸኛ ተመላኪ መሆኑን የካዱ ወይም ያጋሩበት ከሆኑ ወከደቡ በሩስሎቹ ወይም በነቢያቶቹ በኩል የመጣውን መልዕክት ያስተባበሩና የተጻረሩ ያያቲን አዲከሪ ማጂናል ሙነዘራ ማለት ነው። በመልእክተኞች አንደ በስ ያው ተላለፍኩትንና ያወረድኩትን ቃላትን አንቀጾችን የካዱ ወይ ምለ ነብያቶቹ የተጠዋቸው ሙዕጂዛው ታምር ያስተባበሉ ኡላኢካ አስሃቡል ጀሂል እነዚህ ደግሞ የጀሃነም ቁራኛዎች ናቸው። አንዴ ከጋመና ከነደደ መጥፊያና መብረጃ የሌለው የሲኦል ሰለባ የሚደረጉት እነዚህ ናቸው በማለት ያስጠነቅቃል።